አሁን የህይወትን ፊት እንዴት ነው የማየው? ይህን ሁሉ ነገር ካደረግኳት በኋላ እንዴት ነው እህቴን ብላ የምትቀበለኝ? ዳዊትን ቢሆን አይፈልገኝም። በቃ አብቅቶልኛል። ምድር ላይ እህቷን ያሰቃየች ብቸኛ ሰው ነኝ። ፈጣሪ መንገዱን ምራኝ እንጂ። አውቃለሁ እስከ ዛሬ ያደረግኩት ነገር ያንተን ስም ለመጥራት የሚያስደፍር እንዳልሆነ፣ ግን ደግሞ ከጻድቃን ይልቅ ለኃጢያን እንደመጣህ አውቃለሁ። መንገዱን ምራኝ የንጌታ እባክህን ምን ላድርግ? ምን ማድረግ እንዳለብኝ አላውቅም። ክፋት ይህንን ያህል ዋጋ ያስከፍለኛል ብዬ አስቤ አላውቅም ነበር። እሺ፣ ማናቸውም ለእኔ ይቅርታ ያደርጉልኝም፣ እርግጠኛ ነኝ። ይህንን ሁሉ ነገር ካደረግኩ በኋላ እኔ ራሱ ጅል ነኝ እንዴ? ምን ላድርግ? እሺ፣ ቢጨንቀኝ ነው እኮ። ምን ባደርግ ነው ህይወት ያደረግኳትን ረስታ ይቅርታ የምታደርግልኝ? እኔን ብሎ እንዴት ይሄን ነገር አስችሎሽ? እኛ ላይ ያደረግሽ? ዳዊት ይቅርታ አድርግልኝ። አውቃለሁ እኔም ጥሩ ስራ እንዳልሰራው፣ ግን ደግሞ እዚህ ቤት በመሆኔ ሳሩን፣ ህይወትን የሆነ ነገር እንዳታደርጋት ትከላከል ነበር። አዎ ሕጻኗን አግኝታታለች ታግታ በነበረበት ወቅት ሩት ነች አስጣለቻት። ልክ ነህ። በእርግጥ መናገር ነበረብኝ፣ ግን ደግሞ ሳሩ ላይ ተጨባጭ መረጃ እስካገኝ ነበር። እኔና ህይወት እኮ ወደማይሆን ነገር ውስጥ ልንገባ ነበር። እንዴት እያየሽን አስቻለሽ? ዳዊት አብራቹሁ እንዳትሆኑ እኮ ብዙ ነገር ስጥር ነበር። እሺ አሁን ቆይ ከዚህ ቤተሰብ ምን እንደምትፈልጊ ምንም፣ ሳሮን ለስራዋ እንድትከፍል ብቻ። ዳዊት በማን ለመግባት አይደለም ግን፣ ሩት እዚህ በመምጣቷ የህይወትንም የሳሮንም ህይወት አድናለች። በጣም ይገርማ አድግ። እኔ ግን ቆይ እውርኔ እንደምቆሩኔ ይሄን ነገር ሲካሄድ የት ነበርኩ? ሞቻለሁ እንዴ? ምንም ነገር አላይ አልሰማው አንተ ሰዎችን እንደራስ ስለምታምን ነው በዙሪያ ምን እየተካሄደ እንደነበር ያላወቀው። በጣም አዝናለሁሽ ህይወት፣ አሁንም አልተነሳችም። ቆይ ግን አንቺ እስካሁን እዚህ ምን ታደርጊያለሽ? ዳዊት ልክ ነህ፣ ስሜትህ ይገባኛል። ግን ደግሞ ሳሩን ሳትያዘኝ ም ከዚህ ቤት አልወጣ። ሳሩን ያለችበት ነው የታላየሹ። አውቃለሁ፣ በጣም አዝናለች። ግን ደግሞ ይህ ከተጠያቂነት ሊያድናት አይችልም። አዎ ዳዊት፣ ጊዜው ከዚህ በላይ መርዘም የለበትም። ላደረገችው ነገር በሙሉ መቀጣት አለባት። ገባኝ። እናንተ በእኔ ቦታ እስካሉናችሁ ድረስ መቼም አትረዱኝ። ከባድ ነው አውቃለሁ፣ ግን እኔም ይሄን ለመናገር በጣም ብዙ ጊዜ ፈሽቶብኛል። ዳዊት እባክህን፣ እኔ እንደ ወንድሜ ነው ማይክ፣ አትቀየመኝ። ታውቂያለሽ፣ ግን በጣም አምኜሽ ነበር። የምር እህቴ መስለሽኝ ነበር። ያንተን አላውቅም፣ ግን እኔ አሁንም ድረስ ወንድሜ እንደሆንክ ነው የሚሰማኝ። በጣም ጥሩ ወንድምነክ። አንተም ህይወትም በጣም እድለኞች ናችሁ። ይኸውልህ ዳዊት እኔ ሩትን ገና ድሮ ነው የማውቃት ሰውን መጉዳት ሀሳብ የላትም ገላኩ መሰራቱን ኮንመራ መራትሽ። ይቅርታ፣ እኔ ጭንቅላቴ ነው። ግን በቃ እኔ ሊያብድ ነው። የሆነ ነገር በይኝ። ሳሮን፣ አንቺ ምን እየተሰማሽ እንደሆነ አውቃለሁ። ሳሮን፣ ይህ ተረጋጊ። በዚህ ሁኔታ እሷ ክፍል መግባት ጥሩ አይደለም።

ሶሪ እኔ እኮ ታላቅ እህት እንዲኖረኝ እፈልግ ነበረ። አሁን ያህል ቢቆን ሊሆን ምኝ ነው ሶሪ እባክሽ፣ እንታይ አይ የኔ ትነ ንድቅርብሽ ይልሽ እኔ ያደረግኩሽን በጭራሽ እንዳጥረሽሽ፣ ሁሌ ስለ እኔ ስታስታውሽ መጥፎ ነገሬ ብቻ ትዝ ይበል። እባክሽ እባክሽ እባክሽ ልለምንሽ፣ በእናትሽ በእናትሽ ልለምንሽ፣ ይህን ነገር አቁም እባክሽ። ሳሚ ሳሜላ የሆነ ጊዜ ቢሆን ኮድረው ነበረ፣ ለመጨረሻ ጊዜ ባየው ደስ ይለኝ ነበር። እቴ እባክሽን ተይ፣ እንደዚህ እንትን በይ። በቃ ይሄ መፍትሄ አይደለም። እባክሽን ላጎት ልትበቀል ለስፈልጋለበ ያው፣ አሁን ሊሆን ነው። እሺ በቀሄልሽ ነገርሽ ነው። ቆይታች አንቺም እንደዛ ያኔ፣ መሞት ለሁላችሁም ረፍት ነው። ይቅር በሉኝ። እሺ እባክሽ እባክሽ ልለምነሽ። እባክሽን ነገር ዩ በቃ ሰውነሽ አይደለ? እንደ አጠፋሽ የሰው ልጅ ነሽ አይደለ? በቃ ሰው ማያጠፋ የለም። እባክሽ አዳምጪው። ዳዊቴ፣ ልታጽናናኝ እንዳትሞክር እኔ ብቻ ከሆነ ጌታዬ ላይ እንደዚያ ያደረኩት። ሳሪ እኔ አልተቀየምኩሽም። አንቺ በእኔ ምክንያት አንድ ነገር ብትሆኚ ነው የጠጠቱን አልችለውም። እባክሽን ሳሪ እባክሽን። እኔም በእኔ ምክንያት ብዙ ነገር እንደሆንሽ እያወቅሁኝ መኖር አልችልም። ሳሮን ሳሮን እባክሽ፣ እንደዚህ እንዳታደርጊ መሳሪያውን ወደ ታች እንድታወርጂ እየነገርኩሽ ነው። ሳሮን ይኸውልሽ፣ ከዚህ ሰዓት ጀምሮ በቁጥጥር ስር ውለሻል ስርውለሻል ጣባ ጣቢያ እንሄዳለን። ብሽ እኛ በዚህ ሁኔታ ውስጥ ሆነን እንደዚህ ትቀልጃለሽ? ቀለድሽ አይደለም ሰላም። የእውነት ፖሊስ ናት? ሁሉ ውሸት ነበር ማለት ነው? አዎ ሁሉም ነገር ውሸት ነበር። እኔ እዚህ ቤት የመጣሁት ለሚሽን ነበር። ሚሽኔን ደግሞ እጨርሻለሁ። ሳሮን እባክሽን መሳሪያውን ወደ ታች አውርጂው እያነገር ኩሽ ነው። ባክሽን አይ እኔ እስር ቤት ገብቼ እናቴን በዚህ በስተርጅና እድሜዋ የሰዎች መጠቋቋ የሚያከብ ማድረግ አት ቴ ት ሞቴን ነው መርጠው። ወንድሜ ትናፍቀኛለሽ፣ እህቴ አንቺ እና ደግሞ ሁላችሁ በጣም ወዳችኋለሁ።

ዳዊት ቅድም ማዘር እየፈለጉ ነበር። አዎ የእንቅልፍ መድኃኒት ፈልጋ ነው እሰጥቻታለሁ። አዎ አሁን ተኝተዋል። እንቅልፍ ባይናቸው ከዞረ ድፍን አምስት ቀን ሆናቸው። እኔ ልሄድ ነው። እዚህ ሁሉም ነገር እየከበደኝ ነው። እኔም የምማየ ሰባት ቀን ሙላ ትስላለች ነው እንጂ እዚህ ቤት ለሰከንድ እንኳን መቀመጥ አልፈልግም። እባካችሁ ለመጽናናት ሞክሩ። ሀዘን ማብዛት ጥሩ አይደለም። ደግሞ ለእናታችሁ ስትሉ ግዴታ ነው። በተለይ ህዊ እናዬ ነው ይቻ፣ ትምጣ። ተኝታለች፣ እዚሁኝ። እዛ ገብቶች ተደብቀች ለማልቀስ ነው አለ። አልቻልኩም፣ እኔ አልቻልኩ፣ በቃ ሁሉም ነገር ካቅሜ በላይ ሆነብኛል። መጨረሻው እንደዚህ ይሆናል ብሎ ማን ይገምታል? እኔ የእውነት እንድትታሰርና ከስተቷ እንድትማር ብቻ ነው የፈለኩት። ይገባኛል፣ አንቺንም እረዳሻለሁ። ሆነ ብለሽ ያደረግሽ መጥፎ ነገር የለ ያው ከፈጣሪ ጋር መታገል አንችልም አይደል? መቀበል። ይኸውልሽ በቃ የሆነ ሆኗል። ጠንካራ ለመሞክሪ ደግሞ የምትፈልግሽ ልጅ አለች። አልቻልኩ። ምን አለበት ግን ባልፈጠር ኖሮ ወይኔ፣ በሞትኩኝ አይባልም። ይህማ ከፈጣሪ ጋር ጸብ መፍጠር ነው። ሳሚ አንተም እንደሌሎቹ ደሊሎቹ ጨከንክብኝ አይደል? ለምን አልተከተልከኝም ነበር? ምን እውነት አንቺ ነሽ። በጣም አዝኜብሃለሁ። አንተ ከህይወት ጋር ግንኙነት ባይኖር ኖሮ እኔም እህቴን ይሄን ያህል አልበድላትም ነበር። አውቃለሁ ሳሪ፣ ጥፍቻለሁ። በጣም ይቅርታ። አሁን ያንተ ይቅርታ ምን ያደርግልኛል? ንገረኝ፣ ምን ይፈይድልኛል? እባክሽ ሳሮ፣ እኔ እንዲቀለኝ አንዴ ብቻ ይቅርታ አድርግልኝ። አይ አይሆንም። በተለይ በአንተ በጣም አዝኛለሁ። ልብሱን የምትሰበስበው ደግሞ የት ልትሄድ ነው? ከዚህ በኋላ እዚህ ቤት አልቀመጥም። ቤቱ አስጠልቶኛል። ወደ ክፍለ ሀገር ልሄድ ነው። ይሄ ቤት እኮ የኔና ያንተ ነው። እኔም የለውም አንተም ጥለው ልትሄድ ነው። አልችልም ሳሮን፣ እዚህ ብቻዬን መቀመጥ አልችልም። በእርግጥ አንተ ልብ ጥሎኝ ከሄደ ቆይቷል። እንኳን ከቤቱ ከልቤ ሶተ የለም እሽ፣ እባክሽ ሳሩን አንዴ ይቅርታ አድርጊልኝና ውስጤ ሰላም ያገኝ። እባክሽ ሳሩ ሳሚ፣ የምን ሳሩን ነው እናዚህ ጋር? እስኪ ተቀመጥ እንዴ፣ አታያትም? እቹት እኮ ቆማለች እኮ አጠገባችን ይ ሳሚ፣ እኔን አዳምጠኝ። ስለተጨናነቅክ ናዚ ጋር አረ በለ እንዴ፣ እጁት እኮ አጠገባችን እኮ አለች። ሳሮን አንቺ ለምን አታወሪያቸው? እኔ ቂም ያዝኩት ማንተ ላይ ብቻ ነው። ለምን ከዚህ ሁሉ መሀል እኔ ለብቻ ለምን? ሳሪ እሳሚ፣ ግን ደህና ነን። እባክሽ ሳሪ እባክሽ፣ ይቅርታ አድርጊልኝ። እኔ ከዚህ በላይ አልችልም አልችልም። ከመሞቴ በፊት ላይ ክፈልጌ ነበር። አሁን ግን አይቼ አለሁ በቃ ዳዊት ህቴ እዚህ ነበረች ማለት ነው? ባሩ እኮ ተንቀሳቀሰ። እውነት ህቴ ሳሩን እዚህ ነበረች ማለት ነው? ሆን ሺ እሷ ካልፈለገችኛል እናያት አንችል። ሲቀጥል ደግሞ ይሄ መንፈስ ነው እንጂ ትክክለኛው ሳሩን አለች። ስለዚህ አርፈሽ ተቀመጪ፣ ለሃይምሮሽን ጥሩ ያመጣምሽ። በጣም አዝናብኛለች። እሺ ሌላ ያለችው ነገር አለ። አሁን የመጣችው ሞት፣ አንተን ስላላየሁ አይኔን ላይ ነው የመጣሁት አለች። ይህ ነገር ማየን ያስከፋታል። እባክሽ ነዛት፣ እባክሽ ተረጋጊ! በቃ አሁን መነሻቸው ስለሆነ እኔ የሆነ ነገር ልስራላቸው እኔ ማገዝሻለሁ እኔ እዚህ ባልሆን እዚህ ባልሆን ልኖረው ይሄ ሁሉ ነገር አይፈጠርም ነበር ሂዊ በቃ እራስሽ ናቱቀሽ እንደዚህ ስትይ እንዳልሰማሽሽ ከአሁን በኋላ ደሞልሽ እማዬ ልጅሽን ማን ብላ እንደሰየመቻ ትሰማሽ ማን አለቻት ምትክ ያለቻት እኮ የሰሩን ምትክ። ስለዚህ በቃ ይኸውልሽ፣ አንቺ ለሁለቱም እስኪ መጠንከር አለብሽ፣ እሺ? እኔም ከጎንሽ አለሁ። መጠንከር አለብ ዳዊት ይሄ ነገር ይፈጠራል ብዬ ጭራሽ አላሰብኩም ነበር። እኔ ሳሩን ራሷን ጨከና ትገላለች ብዬ እንዴት አስባለሁ? ግን ሚኪ፣ እስካሁን ራሴን እየወቀስኩ እንደሆነ ታውቃልክ? ይገባኛል። ግን አንቺ ምንም ያደረግሽው ነገር የለም። ይልቁንስ ለይወት ስትከላከይ ነበር። ቆይ ፈጣሪ የጻፈው እንደዚህ እንዲያልቅ ነው። የኔና አንቺስ ጉዳይ እንዴት ላይ ያልቅን የተጻፈው? እኔና አንተ ምን? ሩት አትቀልጅ ሚኪ። የኔና ያንተ ነገርም እዚህ ላይ ያልቃል። ያገናኘን የሳሩን ጉዳይ ነበር። የሳሩን ነገርም አልቋል። እየቀለድሽ ነው አይደል እንደዚህ አይነት ነገር ይቀለዳል እንዴ ደግሞ ቤተሰቦቼ ካንተ ጋር እንዲሆን አይፈልጉም ስለዚህ እኔና ያንተ ነገር አብቅቷል በቃ ይህን የመጨረሻ መልስሽ አዎ ቆይ አንቺ ምንም አትፈልጊም ማለት ከኔ ጋር መሆን ብፈልግም ቤተሰቦች አይፈቅዱልኝም ለምን እኔ ሀብታም ስላልሆንኩ ነው ወይንስ ሌላ ምክንያት አለሽ ሚኪ በቃ ይህን ርዕስ እዚህ ላይ ንዝጋው በቃ

እሷን በመጥፎ ትውስታ እያሰብኩ መኖር አልፈልግም። እባክህን ፈጣሪ ወደ መልካም ነገር ቀይሮ እባክህ። እንዴት ነው እየበረታችሁ ነው? አዎ ደህና ነን፣ ምንም አንልም። ያው ላይስች ላይ ሰጠ ማለት የሚባለው እውነት ነው። ሂዊ፣ እንዴት ነሽ? አሁን ደህና ነው፣ ሰላም። ግን ታውቂያለሽ፣ ያንቺ ነገር እስካሁን እውነት እውነት አይመስለኝ። አውቃለሁ። ትንሽ አበዛሽት አይደል? ዳዊት፣ የአሻራን ጉዳይ ጨርሻለሁ። አቃቢ ጉ የሚመሰረተውን ክስ ትቶታል። ስንት ተበዳይ እና ተጎጂ ባለበት ሀገር እኛው ተበዳይ ሆነን የእኛን አሻራ መመርመሩ አስፈላጊ ነው። ያው ህጉን ተከትለን ነው የምንሰራው። ማንኛውም ሰው ሲሞት የአስክሬን ምርመራ ይደረጋል። ያው አስክሬኑ ላይም አሻራ ከተገኘ ምርመራ ይደረጋል። አሰራሩ ነው። ቆይ ይህንን ነገር እስከ ዛሬ እንዴት አልነገርሽኝ? ይቅርታ ይውዬ፣ ያው የተሰጠ ሚሽን ስለነበረ ነው። ሩትም እያገዘች ነበር። በጣም ይገርማል። ግን የሰው ልጅ በቃ አቋሉ ማለት በጣም ከባድ ነው። በጣም እንጂ ግን እንደዚህ የሰው ልጅ የምታገለግይበት ስራ ስላለሽ በጣም አመሰግናለሁ። ማዘር እንዴት ናቸው? ሩት እንዳመማቸው ነግራኝ ነበር። ትናንት ትንሽ ታማ አስደንግጣን ነበር። አሁን ግን እግዚአብሔር ይመስገን ደህና ናት። ውስጥ ናት፣ የህይወት ልጅ እያስተኛች ነው። በቃ እኔ ገብቼ ሊያቸው። እሺ ጥሩ የሰራው መስሎኝ ዋጋ እንድትከፍ ስላደረግኳችሁ በጣም ይቅርታ። ይኸውልሽ ሩት፣ አንቺ ምንም የሚያደርግሽ ነገር የለም። ሳሮን አንዴ ሞታለች። ለእሷ ሞት ደግሞ አንቺ ተጠያቂ አይደለሽም። ሳሮን በህይወት ያለች በጣም ብዙ ወንጀሎች ሰርታለች። አሁን ግን ይኸው በህይወት የለችም። ስለዚህ አንቺ ራስሽን የሚያስወቅስሽ ምንም ነገር የለምሽ። ራስሽን መውቀስ አቁም። ብዙ ነገሮችን ስታደርግልኝ ነበረ ያው እውነቱን ነግረሽኝ ቢሆን ደስ ይለኝ ነበረ። ግን ይሁን፣ ፈጣሪ የፈቀደው እንደዚህ እንዲሆን ነው። በህይወቴ በጣም ብዙ ሰዎች አውቃለሁ፣ ግን እንደ ሁለታችሁ የዋ አዛኝ ሰው አጋጥሞኝ አያውቅም። ለነበረን ጊዜና ስለሰጣችሁኝ ፍቅር አመሰግናለሁ። ዳዊት አንተን አሁንም እንደ ወንድሜ ነው። ማይክ እኔም እንደ ታናሽ

ትስ ሄደች እንዴ? አዎ ሄደች። መቼ? አሁን። አዎ አሁን ነው የወጣችው። ይው መጀመሪያ አየን ይዛት ደ እሷ በእግሯ ለመሄድ አይመቻትም። ምን ተፈጥሮ ነው? አይ፣ ምንም እሷ ከሕፃኑ አልለይ ስላለች በቤት መኪና የምትሆን እንዲወስዳቸው እየነገርኩት ነው። አሁን አብረን መሆን እንችላለን። እኔ አላምንም። ቆይ እንዴት ቤተሰቦቼን አሳመንኳቸው። ግን መጀመሪያ ሽማግሌ ይላክ ብሏል። እንዲህ ደሞ ለሽማግሌ ይላካላ። ታዲያ ወደዚህ ቤት ስመጣ በደስታ ነበረ። ደስታዬ ግን ብዙ ሊቆይልኝ አልቻለም። በብዙ ፈተናዎች ተከብቤ ተፈተንኩበት። መጨረሻውን አላውቀም። ልሸንፍ ወይም ላሸንፍ፣ ግን የማውቀው አንድ ነገር እዚህ ቤት ውስጥ ጥሩ ትዝታ እንደሌለኝ ነው። ለዚህም ነው ይህንን ቤት ጥዬ መሄድ አለብኝ። ይህንን ቤት ሳየው ተዝ የሚለኛች ጠንካራ ሰራተኛ ትመስለኝ የነበረች ሳሩናት ቤቱ በጥንካሬዋ የሰራችው በወዛ የገነባችሁ ይመስለኝ ስለነበር በጣም ወደው ነበር ግን። በመጨረሻ የእሱ እውነተኛ ባህሪ ገልጦ ደሟም እንዲፈሳ አደረገው ስለዚህም እዚህ ቤት መኖርን አልፈልገውም በቃኝ ይህንን ቤት ለመስራት ምን ያህል ቁርጠኛ እንደነበረች አስታውሳለሁ ሳሮን ላለመችው ነገር እስከ ሞት ዋጋ ትከፍላለች ትክክል እንዳልሆነች እያወቀችም ቢሆን ቤቱን ሳስበው የሳሮን ትዝታና የተገነበው በህገወጥ ገንዘብ ስለሆነ እዚህ መሆኔ ለእኔ ምቾት አይሰጠኝም ለዚያም ነው ንብረቱ ይቅርብኝ ብዬ ትቼ ለመሄድ ተገድጃለሁ።